ሰላም ሰላም የቶፕ ሜዲካል ኢቲ ፋሚሊዎች፣ ዛሬም ደግሞ በአዲስ ርዕስ ተመልሼ ላችኋለሁ። ሁኮርም ስለሚባለው ስፔሽስ ዛሬ ይዤላችሁ ቀርቤ ያለው የዛሬ ሳምንት ስለ ሄልሜንትስ እና ስለ አስካሪስ ትራንስሚሽን፣ ላይፍ ሳይክል፣ ትሪትመንት ይዤላችሁ ቀርቤ ነበር። አሁን ደግሞ ከሱ የቀጠለውን ስለ ሁኮርም ስፔሽየስ ግልጽ ባለ ሁኔታ ላስረዳችሁ ተመልሻለሁ። ሶ ወደ ቶፒኬ ከመግባቴ በፊት ላይክ ሰብስክራይብ ሼር ማድረጋችሁን እንዳትረሱ፣ ኮመንት ላይ ደግሞ እንዳዘጋጅላችሁ የምትፈልጉትን ነገር ጻፉልኝ። እኔም ደግሞ ስለዛ ነገር አይቼ በደንብ ግልጽ ባለመልኩ አስረዳችኋለሁ። ሶ ወደ ዛሬ ርዕሳችን ስንመለስ ስለ ሁኮርም ወይም ደግሞ የመንጠቆ ትል ብለን ስለምንጠራው ስለዚህ ስፔሽስ ስንጀምር ዋይርሊ ዲስትሪቢዩትድ ሆኖ የምናገኘው ትሮፒክስ ኤሪያ ወይም ደግሞ ሰብትሮፒክስ ኤሪያ ላይ ዋይርሊ ዲስትሪቢዩትድ ሆኖ እናገኘዋለን። ሌላኛው ሁክ ወርም ትልቅ ካራክተሪስቲክስ አሉ። ይሄ ካራክተሪስቲክስ ደግሞ አኒሚያን ሊድ ያደርጋል፣ ወይም ደግሞ ፔሸንቱን ወደ አኒሚክ ስቴት ሊድ ያደርገዋል። እንደምናየው እዚህ ጋር ዴይሊ ማለት ነው ወደ ሰባት ኤም ኤል አካባቢ ብለድ ሉዝ ያደርጋል። ፔሽንቱ ሶ አኒሚክል ሊድ ያደርጋል። ሌላኛው ሞስት ኮመንሊ ኢንፌክትድ የሚያደርገው ወይም ደግሞ ኢንፌክት የሚያደርገው የተለያዩ ሰዎች አሉ። ለምሳሌ ቺልድረን፣ አግሪካልቸር ወርከርስ ሶ ማይነርስ እነዚህን ያጠቃል። ለምን ካላችሁኝ ህፃናት በእግራቸው በሚሄዱበት ጊዜ አግሪካልቸሮች ባዶ እግራቸውን በሚሄዱበት ጊዜ እነዚህ ማይነርሶችን በእግራቸው በሚሄዱበት ጊዜ ምክንያቱም በብዛት ባዶ እግራቸው የሚንቀሳቀሱት እነዚህ የስራ ፊልድ እነዚህ ሁለቱ በተለይ ስራ ፊልዶች ባዶ እግራቸውን የሚንቀሳቀሱት በሚሄድ እዳለ ህጻናትን በእግራቸው በባዶ እግራቸው ሙቭ ሊያደርጉ ይችላሉ። በዛ ጊዜ ሁክ ዎርም እንደምናየው ወይም ደግሞ ላርቫ ስሪ ብለን የምንጠራው በ እግር አካባቢ ፔኔትሬት አድርጎ ወደ ሰዎች በመግባት ኢንፌክሽንን ኮዝ ያደርጋል። ሁኮርም የምንለው ደግሞ ሁለት አይነት ስፔሺሶች አሉት። ለምሳሌ መጀመሪያው አንሳይስቶማ እንለዋለን። ሁለተኛው ደግሞ ኒካተር አሜሪካ እንለዋለን ማለት ነው። የመጀመሪያው አንሳይልስቶማ ዶዲኒየን ብለን የምንጠራው ወደ ዩሮፕ አካባቢ እናገኘዋለን። ለምሳሌ ወደ እነ ሜዲትራኒያን ዌስት ኮስት ኦፍ ሳውዝ አሜሪካ ፓርት ኦፍ ቻይና ሩቅ ምስራቅ አካባቢ ፓርት ኦፍ ቻይና እናገኘዋለን። ኢንዲያ ውስጥ እናገኘዋለን። ኒካተር ብለን የምንጠራ ደግሞ ወደ ዌስተርን ሄምስፌር አካባቢ እናገኘዋለን። ወደ አፍሪካ ውስጥ እናገኘዋለን። ሳውስ ኤስት ኤሽያ ውስጥ እናገኘዋለን። ሌላኛው እነዚህ ሁለቱንም ስፒሺሶች ኢትዮጵያ ውስጥ እናገኛቸዋለን። ሌላኛው ደግሞ ኒካተር አሜሪካንስ የምንለው ሞስት ኮመን ሊዛን ዶዲኒል ከዶዲኒል ድርቅ ሞስት ኮመን ነው። ሌላኛው አልቲቱድ አንድ ሞስቸር ኢዝ ሜጀር ፋክተር ኤፌክት ዘ ዲስትሪቢዩሽን ዲስትሪሽን ር አፌክት ከሚያደርገው አንዱ ሞስቸር እና አልቲቱድ ነው። ሶ ሌላኛው ኒውካተር አሜሪካንስ የምንለው ወደ ሪድ ሶይል ኤሪያ ኦን ፍላት ፕሌይን አካባቢ እናገኘዋለን። ኤዶዲኒየልስን ደግሞ ፑር ሶይል ከቨሬጅ ያለበት ሃይሬት ኦፍ ድሪን ኤጅ ኤሪያ ላይ እርጥበታማ ኤሪያ ላይ እናገኛቸዋለን። ስለ ሞርፎሎጂያቸው በምናይበት ጊዜ የዛሬ ሳምንት ስለ አስካሪስ ሳቀርብላችሁ ዋይት ፒንኪሽ ብያችሁ ነበር። ይሄኛው ደግሞ ግሬሽ ዋይት እና ሰላይት ከርቭድ ነው ኤንድ ስሞል ኒማቶርስ ብለን ጠራዋለን። አስካሪ ስን ካያችሁት ላርጅ ኒማቶርስ ወይ ላርጅ ኢንተስታይናል ኒማቶርስ ብዬ ነበር ያቀረብኩላችሁ። ቀጥል ደሞ ትራንስሚሽኑ የዚህኛው ትራንስሚሽን ለየት የሚያደርገው ቅድም እንዳልኩት ፊላሪ ፎርም ላርቫው ወይ ደግሞ ላርቫ ስሪ የምንለው ይህ ላርቫ በሰው እግር ወይም ደግሞ እጅ አካባቢ ፔኔትሬት አድርጎ ነው የሚገባው ወደ ሰውየው። ሶ ትራንስሚትድ የሚያደርገው በፔኔትሬሽን ነው ማለት ነው። ዱዶዲኒየል የምንለው ስፔሽስ አክቹዋሊ ትራንስሚትድ ያደርጋል ኦራሊ ወይም ደግሞ ትራንስማማሊሩስ፣ ግን ይሄ ኮመን አይደለም፣ ግን ትራንስሚትድ ያደርጋል። ይሄ አንሳይሎስቶማ ዱዶዲኒየል የምንለው ሌላኛው። ላይፍ ሳይክሉን በምናይበት ጊዜ የዚህ ላይፍ ሳይክል ቀለል አድርጌ ላስረዳችሁ ሞክራለሁ። ይሄ ላርቫ ስሪ ወይም ደግሞ ፊላሪፎርም የምንለው ላርቫ ምን ያደርጋል? በሰዎች እግር ስር ወይም ደግሞ በሰዎች እጅ ፔኔትሬት አድርጎ በመግባት ወደ ብለድ ሰርኩሌሽን ይሄድና ይህ ላርባ ስሪ ወደ ላንግ አካባቢ ይመጣል፣ ወደ ሄርት አካባቢ ይመጣል። ይህው ላርባ ወደ ላይ በመውጣት ወደ ትራኪ አካባቢ ይመጣና ምስ አክቹዋሊ ወደ ጉሮሮ አካባቢ ይመጣል። በዛ ጊዜ እኛ በምንውጥ ጊዜ አብረን ወደ ትራክ የአካባቢ እንከተዋለን ማለት ነው። እና ወደ ጋስትሮ ኢንተስታይናል ትራክ በመግባት ቀጥታው ወደ ስሞል ኢንተስታይናል ሄዶ አደልት ይሆናል። እዛ ደግሞ አደልት ከሆነ በኋላ ያ አደልት የሆነው እንቁላል መጣል ትጀምራለች ሴቷ። በዚያ ጊዜ ምን ይሆናል? ያ እንቁላል ስቱል ውስጥ ፋውንድ ይሆናል እናገኘዋለን። ሶ ኢንፌክቲቭ ስቴጁ ፊላሪ ፎርም ላርባው ነበር። እዚጋር ደግሞ ዲያግኖስቲክ ስቴጁ ኤጉ ይሆናል። በስቱል ውስጥ ፋይን ስናደርግ ወይም ላብራቶሪ በሚሰራበት ጊዜ ስቱሉ ቼክ ሲደረግ ኤጉን እናገኘዋለን። ኢንፌክቲቭ ምንድን ነው? ዲያግኖስቲክ ስቴጁ ኤጉ ነው ማለት ነው። ይሄ ኤግ ይቆይነ ወደ ራብዲቲ ፎርም ላርባ ወይም ደግሞ ወደ ላርባ ዋን ከአንድ ከሁለት ቀን በኋላ ይቀየራል። ይሄ ላርባ ዋን ቆይቶ ደግሞ ከአምስት እስከ አስር ቀን ውስጥ ወደ ፊላሪ ፎርም ላርባው ይቀየራል ወይም ደግሞ ወደ ኢንፌክቲቭ ላርቫው ይቀየርና፣ ሶ ይሄ ላርቫ ምን ያደርጋል? ፔኔትሬት አድርጎ መልሶ ሰርኩሌሽኑን ይቀጥላል ማለት ነው። ሶ ሌላኛውን በምናይበት ጊዜ ደግሞ ሳይን አለው፣ ሲምፕተምስ አለው፣ ግን ሞስትሊ አንሲምፕቶማቲክ ነው 90% ሶ ሁኮርም 90% አንሲምፕቶማቲክ ነው። ይሄ ሁኮርም ደግሞ ትልቅ ካራክተሪስቲክስ አለው። መጀመሪያ ላይ እንደነገርካችሁ አኒሚያን ሊድ ያደርጋል። ለምሳሌ አይረን ፕሮቲን ዴፊሽንሲ አኒሚያን ኮዝ ያደርጋል። ምክንያቱም ምንድን ነው ብያቸኋለሁ፣ እነዚህ ስፒሽሶች ብለድን ፊድ ያደርጋሉ። ሌላኛው ስኪን ፔኔትሬሽን ታይም ላይ ለምሳሌ ግራውንድ ኢች የምንባሉ የማሳከክ ነገር፣ ሲቀጥል ሴኮንደሪ ባክቴሪያል ኢንፌክሽንን ሊድ ያደርጋል በዛ ግራውንድ ኢች ወይም ደግሞ ፔኔትሬት አድርጎ በገባበት ቦታ ላይ የማቃጠል የማሳከክ ነገር አለ። እዛ አካባቢ ላይ ባክቴሪያዎች በመምጣት እንደገና ወደ ሰከንደሪ ኢንፌክሽን ሊያመራን ይችላል። ሁለተኛው ፖሎሞናሪ ፌዝ አንሲምፕቶማቲክ ነው። ለአርባስሪው ወደ ፖሎሞናሪ ፌዝ በሚመጣበት ጊዜ ወይም ፔኔትሬት አድርጎ ወደ ብለድ ሰርኩሌሽን መጥቶ ላንግ ላይ በምናገኘው ጊዜ አንሲምፕተማቲክ ነው። ወደ ኢንተስታይናል ፌዝ ላይ ደግሞ እንደዚህ ሞኮሱን ፊድ በማድረግ ወደ ብለድ ብለድን ፊድ ያደረጉ አኒሚያን ሊድ ያደርጉብናል። ወይም ደግሞ ሙቭ እያደረጉ ወደ ተለያየ ቦታ ብሊዲንግ ኮዝ እንዲኖር ወይም ደግሞ የከፋ ጉዳት እንዲደርስ ያደርጉብናል። ሲቀጥል ይሄ ሁኮርም የምንለው እንዳልኳችሁ ብለድን ፊድ ያደርጋል። አንደኛው ስፔሻሊ 0.03 ኤምል ፐር ዋርም አንዷ ዋርም ወደ 0.03 ሜል ለምሳሌ ኒካተር አሜሪካ ምንላት ወደ አሜሪካንስ ምንላት ወደ 0.03 ሚል ፊድ ታደረጋለች። አንሳይሎስቶ ማ ዱዶዲናሌ የምንለው ደግሞ ወደ 0ፖ 0.26 ሚል ፐርዋር ፊድ ያደርጋል። ሌላኛው ወደ ሄቪ ኢንፌክሽን ሲሆን ወደ 200 ሚል ፐር ዴይ ሉዝ እናደርጋለን። ክሮኒክ ሄቪ ኢንፌክሽን ሪዛልት አለው፣ ምክንያቱም ብለድ ፊድ እያደረጉ ነው አኒሚያን ኮዝ ያደርጉብናል። አይረን ዴፊሽንሲን ኮዝ ያደርጋሉ። ሲቀጥል ያው አኒሚክ ላይ ሲሆን ዊክነስ ይኖራል። እነዚህ እነዚህን ነገር የአኒሚያን ዊክነስ ሊደርግ የማዞር ነገር የተለያዩ የአኒሚያን አኒሚያው ራሱ እኛ ላይ ተጽዕኖ ያደርግብናል ማለት ነው። ሌላኛው እንዴት አድርገን ነው ላብራቶሪ ዲያግኖስ ምናደርገው? የዛሬ ሳምንት ሳስረዳችሁ አስካሪስ ላይ ዊት ማውንት ስለሚለው ነገር አብራርቼ ነበር። በዛ ሜትድ ምንድነው ማይክሮስኮፕ ላይ ፋይንድ እናደርጋለን። ጉ ጉን ፋይንድ እናደርጋለን። አክቹዋሊ አርዲቢሲ ልናገኝ እንችላለን። እዛ አካባቢ ላይ አርዲቢሲ የመገኘት እድል አለ። ውስጡ ላይ ማለት ነው። እንዴት እንከላከላለን? ይሄ ሴኒተሪ ሳይንስን እንጠቀማለን። እንዴት አድርገን መከላከል፣ ቅድመ መከላከል ያለም ሴኒተሪ ሳይንስን እንጠቀማ እንዴት ሻሻ እንደምናስወግድ ሴንተሪ ሳይንስን በመጠቀም ሌላኛው ፕሪቨንት እናደርጋለን። እስኪናችንን ከሶይል ኮንታክት ጋር እንዳይኖረን ፕሪቨንት እናደርጋለን እና በባዶ እግር አለመሄድ፣ ዶን ኖት ዋክ ጀስት በቃ በባዶ እግራችሁ እንዳትንቀሳቀሱ፣ ምክንያቱም ያ ነገር ፔኔትሬት ያደርጋል። በተለይ አግሪካልቸር ላይ ያሉ ሰዎች እነዚህ ሰዎች በጣም እንትን ዲፍኬት ለፈርትላይዘር እንጠቀማለን ብለው ሶ ፈርትላይዘር ብለው ስለሚጠቀሙ በዚያ ጊዜ ያ ፔኔትሬት አድርጎ ይገባል ማለት ነው። እንዳልኳ ዱኖ ዴፍኬት አውትሳይድ ውጭ መጸዳዳት የለብንም። ፕሪቬንሽን አንዱ የፕሪቬንሽን አካል ነው። ዶን ዴፍኬት አውትሳይድ ኦፍ ኦኬ። ሶ ዶን ዴፍኬት ይሄ ለእኛ ብቻ ሳይሆን የትም አካባቢ ያለ የሚጸዳዳም ሰው ካለ እኛ ወደዛ ኤሪያ ላይ ራሳችንን ፕሮቴክትድ በሆነ ነገር ነው ወደዛ ኤሪያ መጠጋት ያለብን። ሌላኛው እንዳልኳችሁ ቅድም እነዚህ ግብርናው አካባቢ ያሉ ሰዎች ለማዳበሪያ ብለው የሰውን ዴፍኬት እዛ አካባቢ ጽዳጁን ይጠቀሙበታል። ሶ ያ አግሪካልቸር ሰዎችን ይጎዳቸዋል ማለት ነው፣ ወይም ፔኔትሬት አድርጎ በመግባት ስፒሽስ ኢንፌክሽኑ ኮዝ ይሆናል። ሌላኛው እንዴት አድርገን ነው ኢንዲቪዥዋል እንደዚህ አይነት የተበከለ ሰው ካለ ኢንዲቪዥዋሊ ትሪት በማድረግ ኢንፌክሽኑ እንዲቀረፍ እናደርገዋለን። ሌላኛው ትሪትመንቱ ትሪትመንቱ እነዚህ ጆሄልሜንትስ የምንለው በብዛት የሚጠቀሙት አልቤንዳዞል፣ ሜልቤንዳዞን ኦራሊ ይጠቀማሉ። ግን ይሄኛው ኢንፌክሽን አኒሚክ የሆነ ስቴቱስ ስለሚከተለው አኒሚያስ ካለ እንደ ኢንፌክሽኑ አይነት ሄቪ ከሆነ ያው እንደ አስከተለው አይነት አይረን ይታዘዝላችኋል። እነዚህን ድራጎች በመታዘዝ ኢንፌክሽኑን ምን ማድረግ ይቻላል? መቆጣጠር ይቻላል፣ እንደ ኢንፌክሽኑ መጠን። ለዛሬ ይሄ ነበረ። ሰው ሰብስክራይብ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሰው ኮመንትም ካላችሁ አስቀምጦ እንዲሰራላችሁ የምትፈልጉትን ሰው፣ በቀጣይ ሳምንት እስከምንገናኝ ድረስ ቸር ሰንብቱ።